የሚመጣ ምርጫ መንግስት ምርጫ እራሱ ባያስፈልግ አገር እየገነባ ነው። ሌላ ምርጫ አንፈልግም። ራሱ ዶክተር አብይ ነው መጡ። ዶክተር አብይ ብቻ ሳይሆን ምርጫ የሚባለው ነገር እራሱ እኮ መሰረዝ አለበት እኮ። ታውቃለህ ኢትዮጵያ ሕዝብ መምረጥ የለበት። ታይመኝም እሱ አስተሳሰቡ ስራው ምናምን ይመቸኛል። ፖለቲካ ላውራ ሳይሆን የሆነ አንዳንድ ለውጥ ምርጫ ባይኖር ደስ ይለኛል። ቢሾፍቱ ማለት ነው፣ ማርያም ቢሾፍቱ ብትመጣ ማለት ነው። እንዴት እንደምታብለ ጨልጭ፣ እንዴት እንደም እንዴት እንደም እንዴት እንደምታብለ ጨልጭ ባዝሊን የሚዘንብ ነው የሚመስል በአንድ ቀን ውስጥ ማለት ነው። አዲስ አበባ ደርሰ ስመጣ ስራ ነው በጣም አሁን ባለፈው ለታ ፈሴን እራሱ ለመፍሳት አይደለም ሽንቴን ለመሽናት አስፋልት ዳር ፈሴን እራሱ ለመፍሳት ሲሄድ ነው ያዘኝ ማለት ነው። እና አገር መግባቴ ነው። እኔ በቅርቡ ግን ታስተካክልኛለሽ። ያሬዱ ጌታን ለመግባት እያሰብኩ ነው። ምን ምን ያሬዱ ምን ልግባ? አይ ና፣ ማርያም ነይ መጪ ማለት ነው። ከኔና ከክያ ጋር ፈታ ብለሽ ሞተር በጣም ጫፍ ላይ ግን ታውቃለህ። ሌላ ችግር ምናምን ካልተመችሽ ከኛ ጋር ትዞሪያለሽ እኛ ክለብ ስማ፣ አለ ትመጪ፣ ያለ ስቲክ ስማ፣ የምሬን ነው የማወራሽ ይሄ ክለብ ምናምን ደክሞሻል። አምሹ ያራዳለኝ እሺ፣ ደክ አላስጠላም ይሄ ምናምን ነው እንዴ ስለማታቀኝ ይሆናል እኮ ነው ተሰቅሎ ወንበዴውን እኮ ነው ዞጠነት የገባው ክርስቶስን መጀመሪያ እኮ ለዱርዬ እኮ የምር ሀዋር ሚባሉት እኮ እንዳለ የሚያስቸግሩ ሰዎች ነበሩ። አላነብም ንበ ሰው ሲነግረኝ ማለት ነው። ሆቴል ራሱ ገብቼ ባፋችሁ ምንም እንዳለ ን ማእስ አተማርክ ዘጠኝ ገብቼ እኮ ነው ከዘጠኝ እኮ ነው አልጨረስኩም ገብቼ አንተ አስተማሪ ወላጅ አምጣ ሲባል በቃ ወላጅ አምጣ ስባል ለማን ይዤ ሄድኩኝ? ከመንገድ 15 ብር ሰጥቶ ታውቃለህ? የኔ ቢጤው ማለት ነው ቀይ ወጥ ይዞ መንገድ ላይ የሚቆሞ ሰው። ወላጅ አምጣ ስባል የኔ ቢጤ አስር ብር ሰጠሁት ማለት ነው። ያኔ በአስር ብር ራሱ ቻፖ ከየት እንደመጣ ፈጣሪው እኮ ከዛ በቃ እንደ አባቴ ሁን። አባቴ ነው በል ልጄ ነው በል እንደ አባት አክታር ጋልኩት። እሺ ተባባል ናወረዱ። እዛ መጨረሻ ላይ አንድ አንድ ናኪያ አንድ ስልክ መደወል አለብኝ። ከዛ ትምህርት ቤት ስንገባ ቤት ስንገባስማ በኩርኩምታኝ አልኩት። ከዛ አስተማሪ በሌለበት ባዶ ሜዳ ላይ አልኮረኮመኝም እዚህ ጋ እንደ ኮካ ነው የከፈተው። ጭው ነው ያለብኝ ያለው ማለት ነው። አውቆ አባት ለመምሰል እመጣኝ አልኩት። አስተማሪ ፊት ገና ትምህርት ቤት ገብተ ከበሩ እስከ ዳይሬክተር ቢሮ ርዝመቱ ርዝመት አለ ያደረገኛል። በቀን ናይት ቪዥን ማየት ጀመርኩ። ያለብኝ በቀን ናይት ቪዥን ማየት ጀመርኩ። ከዛ እናትን ልብዳ ምከረኝ ከዚህ በኋላ አንድ እንዳት መጣኝ አልኩት። ነገርኩት ከዛ ዳይሬክተሩ ቢሮ ገብተን ዳይሬክተሩ ማደጎ ቤት አለን እንዲያደግኩ ያፍታም ልጅ ነኝ፣ ላይክ ፋሚሊን ሄድና ማደጎ ቤት ይላል። ማገዶ ቤት አድርጎ መስሎ

እስኪ በዛ በኩል ያለውን ሰው አሳይ ይበናትሽ። ማን ነው ሰማ? እስቲ ጌታ እንበል። እግዚአብሔር ቅብ አይደለም። አረ ፍሬንድ፣ እኔ ምን ሆነ አለ? እንዴት ቅብ አደርጋለሁ? እህ ተመችቶሃል? ምን ሆነ አለ? እንዳንተ የተመጨው። በነገራችን ላይ ሪሊ፣ እኔ የገጠር ልጅ ነው እና ቤተሰቦቻችን ሁሉም ነገር አለን። እግዚአብሔር ጅቦ፣ እውነቱን ነገር ለማውራት ጫው ብቻ ነው የምንገዛ፣ ከገባ እግዚአብሔር፣ ሁሉም ነገር አለን ቤት ውስጥ። አድላችሁ፣ ሁሉም በትራክተር ነው የምታርሱት ሰፊር ጀስት በጣም ዱሮ ልጆኛ ስልሳ ከብት አለ አባቴ እና የሆነ አሁን መሬቱም ጊዜውም ለከብት የሚመች ብዙ አይደለም እንጂ እኔ እስከ አስራ አምስት ጥጃ ምናምን ይጠብቅ ነበረ ትምህርት ቤት ሲሄድ ከትምህርት ቤት ሲገባ ምናምን ብዙ ጥጃዎቻስንት አላቸው እንደ ጥጃዎችን ራሱ የእኛ ጥጃዎቻችን ራሱ እንደ በግ ናቸው ብዙ ናቸው። አሁን ስንት አለ? ስንት አላችሁ? አሁን ስንት ከብት አላችሁ? አሁን ባለፈው እጅ ነበረ ገጠር 23 23 ከብት እንደ በጣም ብዙ ናቸው። ቀልዳለ እንዴ አንዴ ማር ዝምብ ዝምብ አለ ዝምብ አለ ማር እንብሊል ብሎ እኮ ነው ዝምብ ያለው የማር ዝምባ የማር ዝምብ በለው ለማለት ዝምብ አለ። አማርኛ ችግር የማር የንብ ነው ማር የሚሆነው ምናምን ተባባልና ንቧን ይዤ ቂጧን ቀምሳለሁ ብዬ ማለት ነው። ምላሴ እነድፋኝ፣ እግዚአብሔር እንደ ተረባት፣ ስድስት ሜትር ነው የወጣው። እንደዚህ ወደ ታች ያሳለፍኩት የንብ ቂጥ ልቀምስ ማራለሁ ብዬ ማለት ነው። ምላሴ እነድፋኝ፣ ምላሴ እነድፋኝ፣ ምላሴ በቃ፣ የሆነ የሴኔጋል የቆለጥ ፍሬ ነው የሚመስለው። በዚህ ጋር ነው የወጣው። ሙርሲዎችን መሰለህ፣ የሙርሲ

የኢትዮጵያ አርቲስቶች ማህበር እኮ ዘረኛ ነው ታውቃለህ። እና የራስሽን የኮሜዲያን ማህበር ለመፍጠር አላሰብሽም? ወጣቱን ሰብስበሽ ምናምን፣ ልምዱም ስላለ ማህበራዊ የሚባል የለም፣ ማህበራዊ ነው ማህበራዊ ማይበር በለው። አሁን ማህበር ወደ ኢትዮጵያ ማህበር ሲመጣ አሁን መጣች። ወደ ኢትዮጵያ ማህበር አርቲስቶች ሲመጣ ዱሮ እዛ ነበረ። አሁን ወደ ኦሮሞ ሲመጣ ዝም አሉት። አያሰሩትም ስራ ራሱ እንጂ ምን። አሁን አሁን ጅቦ ማርያምን እንደኔ ሰላም እየሰበከ ያላለ እንደዚህ እንደኔ ፈታ እያለ ያለ እና ኮሜዲ ጠፍቶ የለም። እኔ እንጃ ችግራቸው አላውቀውም። ሰው እኮ ካልፈለገ ብዙ ስበብ ነው የሚያመጣው። በሚያዩ አያምንም ገባ እኔ እንደምታይኝ የዚህ አይነት ሙድ ላይ ነው ያለሁት ቀልድ ምናምን ደግሞ ዝም ብሎ ዘረኝነት እኮ ያስጠላል የኮሜዲ ደረጃውን ሁን ብዬ ኮሜዲያን ያለሁበት ደረጃ እረ በስመ እርጎ በጎመን ነው የማስቀዝነው ሰውን በጣም ሌላ አለም ላይ ነኝ ያለሁት ኢትዮጵያ ውስጥ እኔ አንደኛ ወጥቼ እኮ ነው ኮሜዲያን የሆንኩት በትልቅ ውድድር እንደ ሀገር ለመስራት አታስብም እሺ እራስህን ችለህ ወይ ደግሞ አሁን ካሉት አጠገብ ካሉት ወጣቶች ጋር አብረህ ምናምን የራሴ ማዕከል እየሰራው ነው ስዕልም ኮሜዲ ምንም እዛው ማንንም አለ ምንም አያ ጅቦ ሰላሳ ስድስት ጅብ አለ እኮ ጅቡ ምን ይሰራል? ቆይ ቆይ ጅቦዬ ልንገርህ ደረጃ ሌቭል የለ አሁን ሳይሆን ቆየሁ ሌላ ሙድ እስከገባውና እኔ ማቀርበው ፕሮግራም ጃንግል ኮሜዲ ሾው ነው የሚሆነው እዛው ጥሶ ይመጣል። ኮሜዲ ያያል። የኮሜዲ ደረጃ ሌላ አለም ላይ ነኝ ያለሁት። ከዛ ከእንስሶች ጋር እንደ ውጭ ሀገር ሰርከስ አይደለ የሚሰሩት ተላምደው ምናምን እንደዛ ነገር ያህል ከአራዊት ጋር የሰራሁት አስደማሚ ፊልም አለ። ብዙ አራዊት ምናምን ራሱን የቻለ የሆነ አይነት ሾው ነው ያዘጋጀሁት። ገባ፣ ኢንክሉድ ኮሜዲ ማለት ነው። ኮሜዲን በጣም ረጅም ሰዓት ይይዛል። ግን የራሴን አይነት ሾው ነው ያሰብኩት። የለም እንደ አለም እራሱ

ግን የተወሰነ ሰርተህ ታሳያቸው እኮ ሊያግዙ ይችላሉ እኮ። ያሬዶ፣ አሁንም አንተ እየተዘናጋ እኮ ነው። አይገባቸውም እንዴ አንተ ሰርተህ ስታሳያቸው። አንዳንዴ ምን መሰል፣ ያሬዶ፣ አንድ የሆነ ነገር ትሰራ እና ህዝቡ ላይ ተቀባይነት ሲያገኝ፣ አዳምጠኝ፣ ህዝቡ ላይ ተቀባይነት በደንብ እያገኘ ሲመጣ እኮ ነው የሚያግዙ። ለአዲስ አበባ የወጣቶች በል ባልና ቱሪዝም የአርት የምናምን የኤንቫይሮንመንት ቢሮ ፕሮጀክቶች ይ በጣም ከመመላለስ የተነሳ እሺ ሲሉኝ ምን እንደጠየኩኝ ረስቼ ነው ስራውን ያልሰራት። በጣም ከ ግብ እኮ አሁን እንደሆነ ሶሻል ሚዲያ ላይ ያሬ ነው፣ ሶሻል ሚዲያ ላይ ሰዎች ተቀባይነት ሲያገኙ የሚያግዛቸውም ሰው ይበዛል። አምታውን ሶሻል ሚዲያ ምንም እየተንቀሳቀስከ አይደለም እኮ እኔ በቃ እኔ እኔ ሰው ያለ ፍላጎቱ ማስገደድ ይደብረኛል። ራሳቸው ጠርተው ሰው መጨቀጨቅ ቢሮ የሆነ ነገር ፍላጎቱ ካልሆነ እሱን ያስጨነቅኩት ነው የሚመስለኝ። ብሞት ሰው ያለ ፍላጎት በቃ ምናምን ብለው ስልኩን ይቀበሉታል። በጠዋት እንደውልላለን ይላሉ፣ አይደውሉም። ሳክስ ናቸው፣ ውሸት ነው። አዛ ለምን አለ ለምን አደውሉልኝ ምናምን ብሎ እሱ ደውሉ አይጨቀጨቅም። እንኳን መደወል አይደለም ሲደወልለት ራሱ ስልክ አነሳም። ያሬ ስማ፣ እኔ እኮ ምኖረ አያጅቦ ፈረንጆች በሚገዙኝ ስል ነው፣ ሌላ ምንም አይደለም። ምን ኢትዮጵያም የምታኖረኛው ነው በምስራው ስራ ነጮች በሚገዙኝ አርትና አቅሙ አለ። ያሬ ነው እግዚአብሔርም፣ መስራት አለብህ፣ በደንብ መስራት ትችላለህ። ራስን አዳክመዋል። የኢትዮጵያ ሚዲያ ላይ አልቀረብኩም አለ። ሊንክ ልላክልህ፣ ቢቢሲ ምናምን ትልልቅ ላይ ቀረብኩባቸውም ማለት ነው። ኢትዮጵያ ሳልታወቅ እዛ ስንት እንደ ኢስት አፍሪካ እንደ በስል ተመርጬ አሜሪካ ስንት ስቴት ላይ ግራፊቲ ሰርቼ የመጣሁት ያውም በስፕሬ ቀለም። እዚህ ሀገር የለ ቴክኒኩ፣ አርቱን አናቀው። እዚህ ለምጄ በእነሱ ሀት እዛ አሸነፍ ሄድኩኝ። በጣም ብዙ ነገር ነው። ከአፍሪካ እኮ ሁለተኛ ወጥቷል እኮ እንደ ከአፍሪካ ሁለተኛ ወጥቻለሁ። የመጀመሪያ ኢትዮጵያን ፕሬዝዳንት ግርማ ወልደ ጊዮርጊስ እኮ ሸልሞታል እኮ። አላየህም ሚዲያ ላይ አለ ያሪድ እውነት ሰላሳ አራት እጅቦች አሉ። ከዛ በኋላ ው ዘጋርዲያን ኒውስፔፐር ላይ ወጥቻለሁ በል ይሄ ሽልማት ያገኘሁት ነው በል በኤንቫይሮንመንት አሜሪካን ዞረዋል እኮ አንተ። እኔ ደግሞ ኦሮሚያን ዞርኩት ከሀገር አንተ አሜሪካ ደርሰህ ትመለስ ነበር፣ ግን ይሄ አርታ የቆርቆሮ ላይ ነው የሰራኸው። ገና አሁን ጠቅላይ ሚኒስትሩ መጥቶ ቆርቆሮ ላይ ምናምን ሳይሳል እንደ አካባቢ ሳይጸዳ የቦሌ መድኃኒዓለም ትምህርት ቤት አጥሩን ታቋላ ሽንት የነበረ ቦታ አጽም ጋሻ በራ ሞላጋ ቆርቆሮ ላይ አሁን ግን ቆርቆሮ ላይ የሆነ አረንጓዴ ነገር ይችላሉ። ግን አስታውሰውኝ አያውቁም። ግን ያ ራሱ ቆርቆሮ አይመስል የምመስለው ስል የሀገር በስማ ይሄ ደግሞ ለጣፋ እየጠፋ ኮ ነው ያሬዱ እየደነዘዝክ ነው። ደግሞ ለክሊፕ ነው፣ ለአንድ ክሊፕ ነው ዲዛይን ያደረኩት። አለሚቱ ስሜ ትባላለች። ጀልባውን ሰርቼ ልብሷን ሰርቼ ማልሰራው ነገር የለም። ምንም ነገር ነው የምሰራው ምንም ነገር ነው ጌታ። ግን አንዳንድ ሰዎች የምታገዙት እኮ ትልቅ ደረጃ የሚደርስ ነው። ቢቢሲ ላይ አሁን የቀረብኩበት ቢቢሲ ላይ ቢቢሲ ላይ ሸራቴን ላይ ተሸልመዋል። በዚህ እንደገና ደግሞ ይሄ ከአጥንቶች ሞተር ሳይክል ሰርቶ የአፍሪካ ትልልቅ ገጾች ላይ በዚህ በአጥንት በሚሰራቸው አርቶች በደንብ በነገራችን ላይ ኢትዮጵያ ላሳየህ አልተጠቀመችም። ያው የአዲስ አበባ ከተማ አስተዳደር አንደኛ 2003 ላይ በኪነ ጥበብ ምድብ አንደኛ ደረጃ ተሸላሚ ነበርኩ። የሀገር ነው የሰራሁት። በዚህ ዙሪያ ግን አሁን ላይ ሌላ ሰው ነው የሚሰራው። ሌላ ምናምኑ ግራ እንትን ላይ ማያሚ ታይም ስለወጥቻለሁ፣ የአሜሪካ መጋዚን ማያሚ ታይም ስለወጥቻለሁ አምድ ተሰጥቶኝ ማለት ነው። አሁን ለምንድን ነው የማይጠሩ? ስማ የሀገር አሁንም መስራት ትችላለህ። ግን ታውቃለህ፣ ያ ነው አሳ ይቻ አልጨረስኩም፣ ይደክመኛል። ይሽና የዓለም ብዙ አለኝ። ስማ ለምሳሌ አሁን አንድ ነገር ልንገርህ፣ ቪዚት ኦሮሚያ፣ አሁን ኦሮሚያን እየዞሩ ሲያሳዩት የነበሩ ሰዎችን ትቶ ቁጭ ብሎ ጊፍት ስለምሉት የነበሩ ሰዎች ነው የሚሸልሙት። አሁን ለምሳሌ ቪዚት ኦሮሚያ አሁን ስለ ኦሮሚያ ቃል ቦታን ቲክታከሮች እንደሚሸለሙበት ሰዓት ማለት እኔ አሁን እነሱ እንደሚሸልሙኝ ሀብታሙ ለመሆን ፎከስ እንደሚያደርጉ አይደለም። ግን ለዚህ የሆነ ነገር ፎከስ አድርገህ ስትሰራ የሆነ ኮኔክሽን ያሉት ወይም ደግሞ የሚተዋወቁ ሰዎች ናቸው የሚጠራሩት እንጂ እንደዚህ አይነት ድርጅት ምርቃት የሆነ ነገር እንኳን፣ አሁንማ ራቼ ነው እኮ የኦሮሚያ የወጣቶች አንቂ የሆነው እኮ

አሁን እዚህ ቲክቶከሮች ናቸው በቃ። ቀድሞ አላቀረበ መሰላችሁ? በነገራችን ላይ ቪዚት ኦሮሚያ ራሱ ከኔና ከያሬር ነው ይሄን ሎጎ እንትን ያሉት። ዱሮ አብሬ ሰርቻለሁ፣ ሸልመውኛል። ግን እኔ በፊት ነው ቢሸልሙት ደስ ይለኛል። በጣም ብዙ ነገር ሰርቷል። መርቀናል እባክህ። የስንት አመት ይቃምኩ ሰው ለምርቃና ሳይሆን ጀስት። አሁን አንተ እዚህ ቁጭ ብለህ እንደዚነ ኮሜንት ከመጽፍ እንደኛ ታሪክ ለመስራት ታሪክ ለመስራት አንተ አንተ መጥፎ ኮመንት ከምትጽፍ ጥሩ ስራ አትሰራም? አያደክልም ምን አንተን ቶ ባካጣም ግን፣ ያሬዱ አሁን መንቀሳቀስ አለብህ። ወጣቶችን ማስተማር ትችላለህ። አሁን አንተ ዝም ብለህ ያለህን ጥበብ ይዘህ ቁጭ ከማለት ማስተማር፣ እግዚአብሔርም ብዙዎቹ መስራት ይችላሉ። እኔ ኮም ቀሞ ለመስራት ነው። አላስጠጣም ስፈጋ አታይኝም። የምሰራውን ሰራውን ስራ ፖስት አላደረግም እንጂ በስማም ጭራሽ በዚህ ሀገር ላይ ስማ፣ አሁን ቲክቶክ ላይ ስማ፣ ኢትዮጵያን ቲክቶከሮችን በብዛት ካያቸው የሆነ የሚኮርጁት ነገር ነው እንጂ የራሳቸው ፈጠራ የላቸው። አንተ በስር ብዙ ወጣቶች ካሉ ብዙ አይነት ፈጠራ ይዘው ይቀርባል። እኔ ምን አገባኝ ስለ ቲክቶክ? እኔ እኮ አርቲስት ነኝ፣ ዝም ብዬ ነው ቲክቶክ የምጠቀመው እንጂ። አንተ ብዙ ወጣቶችን መመልመል ትችላለህ ማለት አንተ ማሰራት ትችላለ፣ ማሰልጠን ትችላለ፣ ብዙ ነገሮች አሉ

ማርያምን ጅቡ እኔም ስራዎች ምን ላይ መሰለ ሰላምና ኢንቫይሮንመንት ብላይ ብቻ ነው የሚያተክሉት። አገሪቷ ደግሞ ሰላምና ኢንቫይሮንመንት ላይ የሚሰራ ድርጅት የላትም። በቲቪ ግን አሉ ሳያቸው፣ በአካል የሉም። የሚጠሩትም ሌላ ሰው ነው። አሁን ዘንድሮ የሰላም ምናምን ተብሎ ሌላ ሰው ተመረጠ። እንደኔ ግን ሰላም ይሰበካል። እንደ ለሰላም በስም ጅቡ አይተሻል። ያለውበትን አስተሳሰብ ምናምን ገባሽ? ብዙ ነገር እየሰራሁ ነው። ሰው ደግሞ ትንሽ ስትሳደብ ይመስለኛል የሚመቸው። እኔ ብዙ ነገር ተውኩ። እኔ አይደለም ልሳደብ ክያን ስድብ ራሴን አብዴት አደረኩት። ስድብ ፍቅር የሚሰደብ የእውነት ጅቦ የሚሰደዱ ጥረት አጋጠመኝ። በጣም ምርጥ ህዝብ ነው። በጣም ምርጥ ህዝብ ነው። ይኸውልህ ኦሮሞም ሆነ የተወቃ የተወቃ የተደከለ ኦሮሞ አለ። ደባሪ ኦሮሞ ለኦሮሞ ጠንቅ የሆነ ኦሮሞ፣ አማራም ጋ እንደዛው፣ ሁሉም ጋ እንደዛው። ብሄር ብሄር ብዙ አይነፋም። ኦሮሞም ከሆነ ጥሩ የሚሰራ ከሆነ አፕሪሼት ታደረጋለህ። እንደ ብሄር ማሰብ እንኳን እንደ ብሄር፣ አንድ ቤተሰብ ውስጥ እንኳን ስንት ጥሩና መጥፎ አለ። ገብቶሻል ጅቦ ወደ ስራ ቢሆንም ወደ ስራ ተመለስ። ድምጽ ያስተጋባል፣ ምን እንደሆነ አላውቅም። ስማ፣ በኢትዮጵያ ሁሉም ሱሪ የታጠቀው ከመቶ ፐርሰንቱ፣ 25 ፐርሰንት ብቻ ነው ለሀገሩ መልካም የሚያስብ ጀስት፣ በጣም ጥሩ ጥሩ ስፕሪት ያለው መልካምነት የሚያስብ፣ ግን ሌላ ተንኮለኛ፣ ሽረኛ ቅናተኛ፣ በጣም ጀስት በቃ እኔ ጅቦ እግዚአብሔርን አሁን ስድብ ማማርኛ ተምሬ፣ ያሬድ እንደዚህ አስተምሮኝ ሰደብኳ። ስድብ ጨረስኩ። አሁን ዋላ ፍቅር ነው የሚሻለው። ምን አገባኝ እኔ ስድብ ሰደብ ይጨርሳል እንዴ? አዳዲስ ስድቦች እኮ አሉ። የምትፈልግ ከሆነ ጨርሰው። ለማንኛውም ይመቻቹ። እኔም ወደ ቸርች ሊሄድ ነው። እግዚአብሔር ከእናንተ ጋር ይሁን። የመሬቱን ነገር አደራ። ኪያ እኮ ነገር ያሳካል። በቃ ጅቦዬ፣ ብትመጣ ብንገናኝ ብናምን ነገር ሪላክስ፣ ፈታ ዋን ላቭ ብሮ ስንት ተመል ለመኖር ነው ተንኮል ሚሰራ ከዚህ በኋላ እኮ ኦሬዲ አሁን 28፣ 29፣ 30ን ዋጣረኩት ከዚህ በኋላ 30 ብኖር ነው ፈታ ብዬ። ከዛ በኋላ እርጅና ምን አለ ቢሆንም ይሁን። ቁጥሬን አስቀምጠልና ስለ መሬቱ ጉዳይ እናወራለን። እሺ ኪያ፣ መሬቱ በቅርቡ መምጣት ያለው ወደ ዚህ መተህ ከኛ ጋር በጣም ፈታ ብናም ነገር፣ እግዚአብሔር ድር ጅቦ። እሬቻ ራሱ ብትመጣ ደስ ይለኛል። እሬቻ መቼ ነው? ሬቻ በቃ አንድ አምስት ቀን አራት ቀን ነው የቀረው። አምስት ቀን አራት ቀን አልደርስም፣ ባይሆን እዚሁ በቀጥታ ስርጭት እናከብረዋለን። ቤት ልቅ ፈጣሪ ያብዛ ሚስት ሰብኮ